የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን፣ ዋና ዋናዎቹን በቅድሚያም። የጠቅላይ ሚኒስትሩ አማካሪ ግርማ ብሩ ወደ ትግራይ የሚላከው ነዳጅ እንዲቀንስ ማዘዛቸው ተሰማ። የአቶ ግርማን ቃል ትዕዛዝ ተከትሎ ወደ ክልሉ የሚላከው ነዳጅ የቀነሰ ሲሆን ከመቀለው ወደ ተለያዩ የክልሉ ከተሞች የሚደረገው የአውቶብስ ትራንስፖርትም እንዲቆም ሆኗል። ጅቡቲ ላይ ገንዘብ ከፍለው ነዳጅ ለመውሰድ የሚጠባበቁ ባለማደያዎችም ከአንድ ወር በላይ ለሆነ ጊዜ እየጠበቁ ስለመሆናቸው ታውቋል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ ህወሓት የትግራይ ተፈናቃዮች እንዳይመለሱ አድርገዋል ያላቸውን ሁለት ጉዳዮችን ገልጿል። የድርጅቱ ምክትል ሊቀመንበር ሊቀመንበሩ ደብረጽዮን ገብረ ሚካኤል አድርገውታል የተባለ ንግግር በተመለከተ ምላሽ ሰጥቷል። ይህንንም ይዘናል። የኦሮሞ ነፃነት ሰራዊት ከሰሞኑ በዝቋላ ገዳም የተፈጸመውን ግድያ በተመለከተ ምላሽ ሰጥቷል። የሰራዊቱ ከፍተኛ አመራር አገዛዙ ጥቃቱን በሀገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዳዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ብለውም በአማራና ኦሮሚያ ክልል የሚንቀሳቀሱ ታጣቂ ኃይሎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ አስጨንቆታል ሲሉ አክለዋል። ትሰሙታላችሁ። በትግራይ ጦርነት ጉዳት ከደረሰባቸው የሃይማኖት ተቋማት መካከል አንዱ አል ነጃሺ መስጅድ ነው። አሁን ጊዜ ታሪካዊ መስጅድ እድሳት መጠናቀቁ ተነግሯል። ሌላኛው መረጃችን ነው የሀገሪቱ ብሔራዊ ጥቅሞችና የገቢያ ሉዓላዊነቶች ለአይ ኤም ኤፍ አሳልፎ ሊሰጥ የተስማማው የብልጽግናው መንግስት የውጭ ባንኮች እንዲገቡ በይፋ ፈቅዷል። ከዛሬ ጀምሮ ማመልከቻ አስገቡልኝ ሲልም ለውጭ ባንኮች ጥሪ ያቀርቧል። ሰሙታላችሁ አሜሪካ ከኢራኑ ጥቃት ማግስት በሽብር ስጋት ባለስልጣናት በተጠንቀቅ ላይ እንዲሆኑ ማዘዟት አትሰማም። የጄኔራሉን መገደል ያመነችው ኢራን ደግሞ ለተገደሉ የጦር አዛዦች እናም ሳይንቲስቶች ሽኝት ማዘጋጀቷ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ አማካሪ ግርማ ብሩ ወደ ትግራይ የሚላከው ነዳጅ እንዲቀነስ ማዘዛቸው ተነገረ። የአቶ ግርማን የቃል ትዕዛዝ ተከትሎ ወደ ክልሉ የሚላከው ነዳጅ የቀነሰ ሲሆን ከመቀለ ወደ ተለያዩ የክልሉ ከተሞች የሚደረገው የአውቶቡስ ትራንስፖርትም እንዲቆም ተደርጓል ተብሏል። ጅቡቲ ላይ ገንዘብ ከፍለው ነዳጅ ለመውሰድ የሚጠባበቁ ባለማደያዎች ከአንድ ወር በላይ ለሆነ ጊዜ እየጠበቁ መሆናቸውም ታውቋል። መድኃኒትና እህል የጫኑ 257 ተሽከርካሪዎች በነዳጅ ጦት ከቆሙ ሁለት ሳምንት ሆኗቸዋልም ተብሏል። ብልጽግናው መንግስት በትግራይ ክልል ካካሄደው ጦርነት በኋላም የትግራይ ህዝብ ቁጥር ከነበረበት ስለቀነሰና አንድ ሚሊዮን ህዝብ ሞቷል እያሉ ስለሆነም ወደ ክልሉ የሚሄደው የእርዳታ እህል መቀነስ አለበት ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው መዘገቡ አይዘነጋም። ከክልሉ ህዝብ አንድ ሚሊዮን ስለሞተም እርዳታው የሚቀነስ ሲሉ የነበሩትና የትግራይ ህዝብ ቀና እንዳይል ያልቀይቋሉ አድርግ ብለው ስለመናገራቸው የተመሰከረላቸው ጠቅላይ ሚኒስትር አብይን የሚያማክሩት አቶ ግርማ ብሩ ደግሞ ወደ ትግራይ የሚሄድ ነዳጅ ገደብ እንዲደረግበት ማዘዛቸው ተሰምቷል። ከጦርነቱ በፊት የትግራይ ክልል ናፍጣም 12.5 ሚሊዮን ሊትር ቤንዚ ቤንዚን ደግሞ 2.5 ሚሊዮን ሊትር በድምር 15 ሚሊዮን ሊትር በወር ድርሻ የነበረው ሲሆን ከሰላም ስምምነቱ ወዲህ ግን 10 ሚሊዮን ሊትር እንዲገባ ተወስኖ ለጥቂት ወራት ተፈጻሚ ሆኖ እንደነበር የኢትዮጵያ ነዳጅ አቅራቢ ድርጅት መረጃ ያሳያል። ይሁን እንጂ ይህ በአነሰ መጠን ቢሆን እንዲገባ ሲደረግ የነበረው ነዳጅ አሽቆልቁሎ በአሁኑ ወቅት በቀን ከሁለት ቦቴ በላይ እንዳይገባ ተደርጓል ብሏል። ይህንን ትዕዛዝ የሰጡት ደግሞ የነዳጅ አቅራቢ ድርጅት የቦርድ ሰብሳቢና የጠቅላይ ሚኒስትሩ አማካሪ ግርማ ብሩ ስለመሆናል ናቸው፣ ኢትዮ ፎረም ከድርጅቱ ምንጮች ሰምቷል። ትዕዛዙ የተሰጠው በቃል ነው ያሉት ምንጮቹም እስከ ሰኔ 15 ድረስ ወደ ትግራይ ክልል ነዳጅ እንዳይላክ እንዲቆይ መደረጉንም ገልጿል። ስለ ጉዳዩ የጠየቅናቸው አንድ የትግራይ ክልል ባለስልጣን ነዳጅ ወደ ትግራይ ክልል እንዳይገባ ትዕዛዝ መሰጠቱን በሚያሳይ መልኩ እጥረት እንዲፈጠር ተደርጓል ብለዋል። በተለይም ትግራይ ውስጥ ነዳጅ የሚያቀርቡ ድርጅቶች ከጅቡቲ ጭነው ለመምጣት ከሄዱ አንድ ወር ሆኗቸዋል የሚሉት እኒው ስማቸው እንዳይጠቀስ የፈለጉ ኃላፊም፣ በክልሉ ውስጥ በተፈጠረው የነዳጅ ጦት ምክንያት ከመቀለ ተነስተው በመደበኛ ዋጋ ጭነው ወደ ተለያዩ አካባቢዎች የሚሄደ አውቶቡሶች ቆመዋል ብለዋል። ባሳለፍነው ጥር 18 ራሳቸው ጠቅላይ ሚኒስትሩ ተመሳሳይ ክልከላ እንዲደረግ ትዕዛዝ ሰጥተው ከጥር 18 ጀምሮ እስከ መጋቢት አጋማሽ ድረስ የትግራይ ክልል ነዳጅ እንዳይኖረው ማድረጋቸው የሚታወስ ነው። የአሁኑን ትዕዛዝ ያስተላለፉት ደግሞ በአማካሪያቸው ግርማ ብሩ በኩል ሲሆን ይህም በትግራይ ክልል የነዳጅ እጥረት ተፈጥሮ የትራንስፖርት ሰጪ አካላት ወደ አማራና አፋር ክልሎች ሄደው በኮንትሮባንድ ነዳጅ እንዲገዙ እያስገደዱ መሆኑ ታውቋል። ከአፋርና አማራ ክልሎች በኮንትሮባንድ የሚገዛው ነዳጅ ደግሞ በክልል ውስጥ የሚሰጠውን አገልግሎት በሶስት እና በአራት እጥፍ እንደቀነሰውም አሽከርካሪዎችና ተገልጋዮች ለኢትዮ ፎረም ተናግረዋል። አንድ ሚሊዮን የሚጠጋ ተፈናቃይ ባለባት ትግራይ ክልል ውስጥ የረዴ ድርጅቶች እርዳታ ለማቅረብ መቸገራቸውን ገልጿል። በዚህም መቀለ፣ ሽረ፣ ማይጨው እና ሌሎችም ከተሞች ላለፉት ሰባት ቀናት አንድም ሊትር ነዳጅ ያልገባባቸው መሆኑን ሰምተናል። በዚህም 257 አስቸኳይ እህልና መድኃኒት የጫኑ ተሽከርካሪዎች በነዳጅ ጦት ከቆሙ ሁለት ሳምንት ሆኗቸዋል ተብሏል ተብሏል የጤናና የአደጋ ስራዎች ሙሉ በሙሉ መቆማቸውም ታውቋል ወደ ኢትዮጵያ በየቀኑ የሚገባው ነዳጅ ያልቀነሰና ይልቁንም ከወትሮው የጨመረ እንደሆነ በሚዘገብበት በዚህ ወቅት የትግራይ ክልል የነዳጅ ኮታ ለምን በዚህ ደረጃ እንዲያሽቆለቁል እንደተደረገ የጠየቅናቸው አንድ ለጉዳዩ ቅርበት ያላቸው ሀላፊም ለፌዴራሉ ነዳጅ አቅራቢ ድርጅትም ሆነም ለክልሉ አቻ ተቋም የተሰጠ ምክንያት የለም ብለዋል ይህ በእንዲህ እንዳለ ህወሓት የትግራይ ተፈናቃዮች እንዳይመለሱ አድርገዋል ያላቸውን ሁለት ጉዳዮችን ገልጿል። የድርጅቱ ምክትል ሊቀመንበር ሊቀመንበሩ ደብረጽዮን ገብረ ሚካኤል አድርገውታል የተባለ ንግግር በተመለከተ ምላሽ ሰጥቷል። ከቢቢሲ ትግርኛ ጋር ቆይታ ያደረጉት የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝደንት አቶ አማኑኤል አሰፋ ተፈናቃዮች ወደ አምስት ዓመት ለሚጠጋ ጊዜ በድንኳን ውስጥ የተቀመጡበት ዋነኛ ምክንያትን በሁለት ከፍለው አቅርበዋል። በቀዳሚነት ታቸው ረዳ የጊዜያዊ አስተዳደር የትግራይ መሰረታዊ ጥያቄዎችን ሳይመልስ በመክረሙ ነው ይሉና አስተዳደሩ የተሰየመው ከኢትዮጵያ መንግስት ጋር በመሆን የትግራይ ህዝብን ጥቅም እንዲያስከብር ኃላፊነት ተሰጥቶት ነበር። ነገር ግን ያን ሳያሳካ ቀርቷል በማለት ያነሳሉ። በሁለተኛ ደረጃ በተጠያቂነት ያቀረቡት ደግሞ የኢትዮጵያ መንግስትን ነው። የኢትዮጵያ መንግስት ሊታመን የማይችል ባህሪ ነው ያለው ሲሉ ያነሱት አቶ አማኑኤል የፕሪቶሪያው ስምምነት የትግራይ ሉዓላዊነትና ተፈናቃዮችን በተመለከተ በግልጽ ያስቀምጠ ቢሆንም ይህም የውጭ ኃይሎች ከትግራይ መሬት የማስወጣት የተመሰረተውን ህገወጥ አስተዳደር የማፍረስ አዲስ ሰፋሪዎችን እየማባረርና የተፈናቀሉ ሰዎችን ደህንነት የማስጠበቅ ኃላፊነትን የሚያካትት ነው። ነገር ግን እነዚህ ኃይሎች ለቀው ሳይወጡ ሪፈረንደም ለማድረግ እቅድ ይዘዋል ሲሉ አብራርተዋል። አክለውም የፌደራል መንግስቱ በምዕራብ ትግራይ አዳዲስ ሚሊሻዎችን እያሰለጠነ ነው። በዚህም ሳቢያ የፌደራል መንግስቱ የፕሪቶሪያውን ስምምነት ማስፈጸም ባለመቻሉ ተፈናቃዮቹ ላለፉት አምስት ዓመታት በድንኳን ውስጥ ለመቆየት ተገደዋል ነው ያሉት። ከጣቢያው የቀረበላቸው ሌላኛው ጥያቄ ህወሓት ተፈናቃዮችን ለፖለቲካ መጠቀም ያድርጓቸዋል በሚል የፌደራል መንግስቱ ይገልጻል የሚለው ነው። አቶ አማኑኤል ሲመልሱም የኢትዮጵያ መንግስት ወራሪ ያሏቸው ኃይሎችን ሳይወጡና ትጥቃቸውን ሳይፈቱ ተፈናቃዮች እንዲመለሱ እንደሚፈልግ ገልጸው ይህ ደግሞ በተፈናቃዮች ላይ አደጋ ያስከትላል በሚል ተቃውሞ ማቅረባቸውን አስረድተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በቅርቡ የህወሓት ህልውና ካልተመለሰ ተፈናቃዮች አይመለሱም በማለት ተና ተናግረዋል የሚል ጥያቄ ላነሳው ቢቢሲ ትግርኛ ይህ ጥያቄ መቅረብ ያለበት ለተናገረው ሰው ነው፣ እኔን አይመለከተኝም ሲሉ መልሰዋል። እኔ መናገር የምችለው ስለ ፓርቲው አቋም እንጂ አንድ አመራር በየስብሰባው ስላለው ነገር አይደለም። ድርጅታችን ደግሞ አሁን ተፈናቃዮች ያሉበት ሁኔታ እጅግ አስጊ እንደሆነ ነው የሚገነዘበው። እንዲያም ሆኖ ህወሓትን ቢሆን የትግራይ ህዝብ በመስዋዕትነቱ የጸና ድርጅት መሆኑ መታወቅ አለበት ሲሉ አቅርበዋል። እኛ እያነሳን ያለነው ስለ ህወሓት አስተዳደር በምዕራብ ትግራይ መመለስ አይደለም ነገር ግን ስለ ተፈናቃዮች መመለስና እዛ ስለሚጠብቃቸው ሚሊሻ ጭምር እንጂ በማለት ነው ያብራሩት አቶ አማኑኤል። የአፍሪካ ህብረት የአፈጻጸም ኮሚቴው እንዲሰበሰብ በተደጋጋሚ ጥሪ አቅርበን ያን ማድረግ አልቻለም ያሉት ምክትል ሊቀመንበሩ፣ ከፌደራል መንግስቱ ጋር በተደረጉ ንግግሮች ተፈናቃዮች ወደ ቤታቸው እንዲመለሱ በተደጋጋሚ መግለጽ ገጻቸውንም ያነሳሉ። የጊዜያዊ አስተዳድሮ ፕሬዚደንት ጀኔራል ታደሰ ወረደም በየትኛውም መንገድ ተፈናቃዮችና ግዛቶች ይመለሳሉ ሲሉ ከቀናት በፊት መናገራቸው የሚታወስ ነው። የኦሮሞ ነጻነት ሰራዊት ከሰሞኑ በዝቋላ ገዳም የተፈጸመውን ግድያ በተመለከተ ምላሽ ሰጠም። የሰራዊቱ አመራር አገዛዙ ጥቃቱን በሀገሪቱ ውስጥ ባሉ በተለያዩ ቡድኖች መካከል አዳዲስ ውጥረቶች ለመቀስቀስ የቀየሰው ስትራቴጂ ብለውታል። ከሰሞኑ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት በታጠቁ አካላት ጥቃት እንደተፈጸመባቸው መዘገቡ አይዘነጋም። አንድ ስማቸው እንዲጠቀስ ያልፈለጉ ምንጭም ሸኔዎች የሚባሏቸው ታጣቂዎች የተገደሉት ባህታዊ ኃይለ ሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ተረሽኗቸዋል ሲሉ ተናግረው ነበር። ልክ እንደ ሌሎች የሀገሪቱ አካባቢዎች ተደጋጋሚ ግድያዎች ሁሉም ምንም እንዳልተፈጠረ ያለፉ የብልጽግናው መንግስትም እንዲህ ያሉ ሁነቶችን ታሪካዊ ሰላሙ ላይ ጥላሸት እንደመቀባት ይቆጥራቸዋል። ከብልጽግናው መንግስት ጋር የኦሮሞ ነጻነት ሰራዊት ድርድር ሲያደርግ የተሳተፉት የሰራዊቱ ከፍተኛ አመራር ግን በሰሞንኛው ጥቃት አባላቱ ምንም አይነት ተሳትፎ የላቸውም ሲሉ አስተባብሏል። ክስተቱን መንግስት በሀገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ሲሉ ሞግሰዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ የብልጽግናው አገዛዝ በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነትን ለማፍረስ ሆነ ብሎ የተቀነባበረ የሀሰተኛ መረጃ ዘመቻ አካል ነው ብለዋል። ታጣቂ ቡድኖች ምንም እንኳን የሬውት አለምና የፖለቲካ ልዩነቶች ቢኖራቸውም ከብሄር ክፍፍል አሻገረው በማየት በስርዓቱ ላይ ማተኮር ጀምሯል። በመሆኑም መንግስት በኦሮሚያና አማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል ሲሉም ነው የገለጹት። እኒህ አመራር ቀደም ሲል በአካባቢው የነበሩት የፌዴራል የጸጥታ ኃይሎች የመከላከያ ሰራዊት አባላት አሁን በኦሮሚያ ክልል ልዩ ኃይሎች መተካታቸውን አስረድተው ይህም በክልሉ ውስጥ ባለው የውጊያ ስልት ላይ ለውጥ መኖሩን ያሳያል ነው ያሉት። አክለውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት የጋራ ተቃውሞ እያጋጠመው ባለበት በአሁኑ ወቅት ጥርጣሬ ለመፍጠርናም በማህበረሰብ መካከል ግጭትን ለመቀስቀስ ያለመ ነው ሲሉ ለአዲስ ስታንዳርድ ተናግሯል። የሀገሪቱን ብሔራዊ ጥቅሞችና የገቢ አሏላይነቶች ለአይኤምኤፍ አሳልፎ ሊሰጥ የተስማማው የብልጽግናው አገዛዝ የውጭ ባንኮች እንዲገቡ በይፋ ፈቅዷል። ከዛሬ ጀምሮ ማመልከቻ አስገቡልኝ ሲልም ለውጭ ባንኮች ጥሪ አቅርቧል። ንብረትነታቸው የኢትዮጵያውያን የሆኑ የፋይናንስ ተቋማት እንዲጠናከሩና የሀገር ልጅ ሀብት እንዲያፈራ ለማስቻል በሚል ለኢትዮጵያውያን ብቻ ተፈቅዶ የነበረው የባንክ ዘርፍን ለውጭ ነጋዴዎች አሳልፎ ሊሰጠው እንደሆነ ብልጽግና ሲገልጽ መቆየቱ ይታወቃል። ይህም እንደ ቲቦር ናጅ ባሉ ሰዎች ውዳሴ እንዲያገኝ አስችሎታል። ላይ ሚኒስትር አብይ ሀገሪቱን ጥሪት ለጦርነት አውለው ገንዘብ በቸገራቸው ሰሞን ከነ አይኤምኤፍ ብድር ለማግኘት ሲሉ የኢትዮጵያን የባንክ ገበያ ክፍት አደርጋለሁ ሲሉም አምባሳደር ቲቦር ናጅም ከመለስ ዜናዊ ጋር ሲያጣለኝ የኖረው ጉዳይ በአብይ አህመድ ምላሽ አገኘ በማለት ሲናገሩ እንደነበር አይዘነጋም። ላለፉት ሰላሳ አመታት ምንም የውጭ ባንክ ኢትዮጵያ እንዳይገባ ከራ ተደርጎላችሁ የነበረው እድገት በዚህ ሁኔታ ስለማይቀጥል ከአለም እድገት ጋር የሚጓዝና ከሌሎች ሀገራት ባንኮች ጋር ለመወዳደር የሚያበቃ ዝግጅት በህንፃ ግንባታ ብቻ ሳይሆን በሰው ኃይል ዝግጅት፣ በአሰራር በፍጥነት ማዘጋጀት ይኖርብናል። ይህንን የተናገሩት ከአይኤምኤፍ የድሮን መግዣና የቤተመንግስት መስሪያ ገንዘብ ለማግኘት በመሆኑ ይህንኑ ቅድመ ሁኔታ ያስቀምጠው አለም አቀፉ የፋይናንስ ተቋምም ባሳለፍነው ዓመት አመት የ3 ነጥብ 4 ቢሊዮን ዶላር ብድር ፈቅዶላቸዋል። የብድር ስምምነቱ በተፈረመ በአንድ ዓመት ውስጥ የባንክ ዘርፉን ለውጭ ባለሀብታዎች ክፍት ማድረግ ይገባል የሚለውን ቅድመ ሁኔታ ተግባራዊ ለማድረግም ውሎ አንድ ዓመት ሊሞለው አንድ ወር ሲቀረው የባንክ ዘርፉ ተፈቅደዋል ተብሏል። ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች ዘርፉ ተከፍቷል ያለው ባንኩም በዘርፉ መሰማራል የሚፈልጉ የውጭ ባንኮችና ኢንቨስተሮች ከአሁን ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ ማሳውቋል። የውጭ ቸርቻሪ በኢትዮጵያ ውስጥ በጉሊት ንግድ ሳይቀር እንዲገባ የፈቀደው የኢትዮጵያን ብር አርክሶ ኑሮን አስወድዶም የ3.4 ቢሊዮን ዶላር ብድር የተቀበለው የብልጽግናው መንግስት እናት ለሚለው አይኤምኤፍ የገባቸው ቃሎችን እየፈጸመ ቀጥሎ የውጭ ባንክ እንዲገባም ወስኗል። ይህ የፈቀደው የኢትዮጵያ ብሔራዊ ባንክ በ2024 ባጠቃላይ የባንክ ስራው 15 ቢሊዮን ብር ኪሳራ አጋጥመው በገለልተኛ ኦዲት መረጋገጡን ሪፖርተር ጽፏል። በምንዛሬ ለውጡ ሳቢያ የደረሰበት ኪሳራ ጋር ሲጠቃለል ደግሞም 38 ቢሊዮን ብር በላይ ኪሳራ አጋጥሞታል እንደማለት ነው። የብልጽግናው መንግስት ከአጋሮቹ ጋር በመሆን ባደረገው ጦርነት ጉዳት ከደረሰባቸው የሃይማኖት ተቋማት አንዱ አል ነጃሺ መስጅድ ነው። አሁን የዚህ ታሪካዊ መስጅድ እድሳት መጠናቀቁ ተነግሯል። አገዛዙ ሻቢያን ጋብዞ ኢትዮጵያውያንን አስተባብረው በትግራይ ባደረገው ከዛም ወደ አማራና አፋር ክልል በሰፋው ጦርነት ምእመኑ ብቻ አይደለም የጠፋው የእምነት ተቋማት ጭምር እንጅም ገዳማት በከባድ መሳሪያ ተደብድበዋል። መስጅድና አብያተ ክርስቲያናት ወድመዋል። የሃይማኖት አባቶች ተገድለዋል። በዛ ጦርነት ከፊል ጉዳት ከደረሰባቸው ውስጥ ደግሞ ታሪካዊው አልነጃሺ መስጅድ ይጠቀሳል። አሁን የአልነጃሺ መስጅድ የእድሳት ስራ መጠናቀቁን የትግራይ ጊዜያዊ አስተዳድር አሳውቋል። የአስተዳድሩ የቱሪዝም ቢሮ አመራር መስጅዱ ባለፈው ዘጠኝ ወራት እድሳት ሲደረግለት መቆየቱን ይገልጻሉ። ይህ የእድሳት ስራው ከቱርክ ልማት ኤጀንሲ በተገኘ ድጋፍ መከናወኑን በማንሳት አክለውም በአሁኑ ጊዜ ከመስጅዱ የተዘረፉ ቅርሶችን ቁጥር የማጥራት ስራ እየተሰራ ነው ሲሉ ለሃዱ ተናግሯል። ይህም በጦርነቱና ድህረ ጦርነቱ ከፍተኛ ውድ ርቀት ያጋጠመውን የትግራይ የቱሪዝም ዘርፍን ለማነቃቃት እየተካሄደ ያለው የመልሶ ማቋቋም ሰፊ እንቅስቃሴ አካል ነው ሲሉ አመላክቷል። በትግራይ ክልል ከውቅሮ 11 ኪሎ ሜትር ከአዲስ አበባ 800 ኪሎ ሜትር ርቀት ገዳማ የሚገኘው አልነጃሺ መስጅድ በእስልምና እምነት ተከታዮች ዘንድ ከፍተኛ ቦታ የሚሰጠው ታሪካዊ ቦታ መሆኑም የሚታወቅ ነው። አሜሪካ ከኢራኑ ጥቃት ማግስት በሽብር ስጋት ባለስልጣናት በተጠንቀቅ ላይ እንዲሆኑ ማዘዙ አትሰማም። የጀኔራሉን መገደል ያመነችው ኢራን ደግሞ ለተገደሉ የጦር መሪዎችና ሳይንቲስቶች ሽኝት ማዘጋጀቷ አትሰምቷል። አሜሪካ በኢራን ላይ ጥቃት ከፈጸመች በኋላ በመላው አሜሪካ የሚገኙ ባለስልጣናት በሀገሪቱ ውስጥ ሊሰነዘር ለሚችል ጥቃት በተጠንቀቅ ላይ መሆናቸው ታውቋል። ፕሬዚደንት ዶናልድ ትራምፕ ሰነድ አልባ ዜጎችን ከሀገር ለማባረር በወሰዱት እርምጃ ላይ እየሰሩ የነበሩ አንዳንድ የኤፍ ቢ አይ ባልደረቦችም ተፈጠረ ሽብር ስራ ላይ እንዲያተኩሩ መደረጋቸው ተሰምቷል። ቢሮ በሽብር ስጋት ላይ ትኩረታቸውን እንዲያነጣጥሩ የሚገልጽ ማስታወሻ ለመስክ ቢሮዎች አሰራጅቷል። ኤፍ ቢ አይ ደግሞ ምንም የተለየ ስጋት የለም ቢልም፣ ነገር ግን በቅርብ ቀናት ውስጥ የአሜሪካ ባለስልጣናት በህገወጥ መንገድ በአሜሪካ ውስጥ የነበሩ አስራ አንድ ኢራናውያንን በቁጥጥር ስራ ውሏል። በርካቶች የኢራን ወታደራዊ ወይም ከሚሊሻ ተወካዮች ጋር ግንኙነት ነበራቸው ተብሏል። ትራምፕ ከኢራን ጋር በቀጣይ ስለሚኖረውና አሜሪካ ጥቃት ከመፈጸሟ በፊት የኒውክሌ ቁሳቁሶችን አውጥታ እንደሆነ ተጠይቀዋል። ትራምፕ ሲመልሱ በተቃራኒው ነው የሆነው፣ ኢራን የኒውክሌር እቃዎቿን ለመንቀሳቀስ ጊዜ ያልነበራትም ብለዋል። በጣም ከባድና ለመንቀሳቀስ አስቸጋሪ ነው ካሉ በኋላ ኢራን የኒውክሌር አቅም ነበራት ብለው እንደሚያምኑም ተናግሯል። ትራምፕ በሚቀጥለው ሳምንት ከኢራን ጋር እንነጋገራለን ሲሉም ስምምነት ሊፈራረሙ እንደሚችሉ አስቀምጠዋል። እንደዚህ አስፈላጊ አይመስልኝም። ጦርነት ውስጥ ነበሩ፣ ተዋግቷል። እናም አሁን ወደ አለም ይመለሳሉ። ስምምነት ቢኖረኝም ባይኖረ አይኖረኝም ግድ የለኝም ብለዋል። ኢራን በበኩሏ የእስላማዊ እስላማዊ አብዮታ የጥበቃ ጓድ የጦር ሜዳዎቿ አዛዥ በማለት የምትጠራቸው ጀነራል አሊ ሻድማኒ መሞታቸውን አረጋግጣለች። ኢራን በእስራኤል ጥቃት ለሞቱ ለሁሉም ከፍተኛ ወታደራዊ አዛዦቿና የኒውክሌር ሳይንቲስቶቿም በመጪዎቹ ቀናት በሀገር አቀፍ ደረጃ የሽኝት ፕሮግራም ለማካሄድ ማቀዷ ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር።